ማለ እሺ እና ጎቴ ልጅ ነበረች። ካነት አሐበ ናሲ ኢለየ ሰዎች ጋር በጣም ተወዳጅ ኮንት ኮንትስ አንዷ ተወዳጅ በጣም ወዳታለሁ አለ። ወፊ ራእይቲ ኩንቱ ኡሒቡሃ በጣም ወዳታለሁ ያለ ከአሸዲ ማ ዩሒቡ ሪጃሉ ኒሳእ ወንድ ልጅ ሴት ልጅ ከሚወደው በላይ እኔ ሷን ወዳታለሁ አለ። እና ፈአረቱሃ ፈለኳት አላነፍሲሃ በነፍሷ ላይ ፈለኳት አለ። ይገባቸዋል፣ ልለፈው። ከዛ ፈንተናት፣ እምቢ አለች። እሷ ለዝሙት ለሃራም ነገር ፈለጋት እሷ ግን አላህን ፈራለሁ ብላ እምቢ አለች፣ ተከለከለች። ሀታ አለመት ቢሃ ሰነቱን ድርቅ እስከሚመታት ድረስ ማለት ነው። ድርቅ ችግር ችግር ተፈራ እስከሚፈራረቅባት ድረስ ምን ሲኒነ ከድርቆች ውስጥ ማለት ነው። ከዛ በኋላ ከጊዜያቶች በኋላ ተቸግራ በድርቅ ወይም በችግር ምናምን ከጊዜ ካሳለፈች በኋላ ከአቅም በላይ ሲሆን የምትጠይቀው አካል የሚረዳት አካል ስታጣ እኔ ደግሞ ገንዘብ አለኝ እኔ ጋር መጣች፣ አለ ፈጃአትኒ በአጠይቱሃ 20 ወ100 ዲናር እኔ ጋር መጣች፣ ተጠየቀችኝ አንድ መቶ ሀያ ዲናር ሰጠዋት። ዲናር ማለት የወርቅ ሳንቲሞች ናቸው። ወደ ድርሃም ሲቀየር ማሻአላ፣ ባለ ሀብት ያው አከፋፋይ ያደርጋታል። ብር በጣም ሀብት፣ ትልቅ ሀብት ነው። ሰጠዋታል። አሁን ጥሩ አጋጣሚ ያገኘውኛል። ወንድ ልጅ በሴት ልጅ ደካማ ጎና የሚገባው፣ ይህን አጋጣሚ ካገኘኩ ማሻአላ ነው እና ይህንን አጋጣሚ ተጠቀምኩና እምቢ ብላኛለች ከዚህ በፊት በዚህ አጋጣሚ ተጠቀምኩን ናዲና አላ አንቱከልየ በይኒ ወበይነ ነፍሲሃ። ግን ሸርጥ ያስቀመጥኩት በምንድን ነው? ይህንን ገንዘብ እሰጥሻለሁኝ፣ ግን እምቢ አልሽኝን፣ ነገር ግን እሺ በይኝ ነው። በኔና በእሷ መካከል ያለ ግርዶች ልታነሳልኝ፣ ማለት በእሷ ላይ ዝሙት ልፈጽም፣ ይህንን ነገር ፈቃደኛ እንድትሆን ተፋ አለት። እሺ አለች። አላህ ነጃ ይበለል። ካደን ፈቅሮ ኩፍረን አሉ ያማመተኛ ድህነት ሊያከፍር ላይ ያደርሳላል። ወንጀል ማሰራት ምናምን አይደለም። ድህነት ካለ የሰው ባርያ፣ ማንም እንደፈለገ ነው የሚጫወትብህ። አላህ ነጃ ይበለህ። ድህነት ከዛ ሀታ ኢዛ ቀደርች አለይሀ በእሷ ላይ ዝም ብለህ ለመፈጸም እሷ ላይ ምንም ነገር ለማድረግ ተምኪን በማገኝበት የማገኝበት ደረጃ ላይ እስከምደርስ ድረስ አለ ወሲራይቲን በሌላ ዘገባ ፈለማ ቃአቱ ላይ ሪጅለይሃ በቃ ቦታውን አመሻሽተንም ብለን ዝሙት ለመፈጸም እሷ ላይ በሁለት እግሮቿ መሃል ላይ ያው በወደኩባት ጊዜ እሷ ላይ ልክ ስተኛ አባት ወይም ስወድቅባታል፣ ቃለት በቃ ሽንቅቅ አድርጓታል፣ ንዝር ብሏታል። ግን የደህንነት ጉዳይ ነው። ነፍሷን ለማዳን ስትል ያደረገችው ፍቃድ ብቻ ነው። ሌላ ነገር አይደለም። ግን እንደዛም ሆኖ ግን አላህ ያላት ፍራቻ አለቀቃት፣ አሸማቋታልና አንድ ቃል ግን ተነፈሰች። ኢተቅላሃ ወላ ተፉደል ኻተመ ኢላ ቢሐቂ አለች። አላህን ፍራ፣ ቀለበቴን በሐቁ መንገድ ካሉ መሰቀር እንዳትነካለች ይኛል። ይሄ ቃል ወስቶ ጆሮ መታ ልቤ ወስጥ ገባ፣ አለ ይሄን ቃል ተናገርቻል። በሐቁ ማለት ምን ማለት ነው? አግብተኝ በኒካ ከኔ ጋር ግንኙነት መፈፀም ትችላለህ። ከዛ ውጭ አላህ በከለከለው መንገድ እባክህ ብላ አለችኝ። የዛኔ እሱም ኢማን ያለው ሰው ስለነበረ ፈንሰረፍቱ አንሃ፣ ከሷ ገሸሻልኩኝ። وهي እሷ ከመሆኗ ጋር نوادر احب الناس الي ሰዎች ጋር ቅድም ያለውን ማለት ነው፣ ደገመው እሷ ሰዎች ጋር እኔ በጣም ሰዎች ዘንድ ካሉ ሰዎች እኔ ጋር በጣም ተወዳጅ አሷ ከመሆኗ ጋር እየወደድኳት፣ እየፈለግኳት በዚህ ስሜት በተቀሰቀሰበት ወቅት ላይ ተነሳውላታል። ለማን ብሎ ለማን ብሎ ለአላህ ይተቅላህ አላለችው፣ አላህም ፈላለችው። የዛኔ ተነሳውላት ብሎ ተነሳ። ወተረክቱ ዛሃበ አለዚ አጠይቱሃ የሰጠዋትን ዲናር ተውኩላት። ዝሙቱን ካልፈፀም ይቀርማ? መልስ አልኳት፣ ተውኩላት። ከዛ ውለታ ነው አይደለም፣ መልካም ስራ ነው። መልካም ስራ፣ ወንጀልን መተው ራሱ መልካም ስራ ነው። የቅድሙ መልካም ስራ ሰርቶ ነው፣ ይሄ ደግሞ ወንጀልን ትቶ መልካም ስራ ነው። አላሁመ እንኩንቱ ፈአልቱ ዛሊከ ቲሃ ወጅህከ፣ እውነት የአንተን ፊት ፈልጌ እውነት ተ የሚባለውን ነገር ፈርቼ፣ አንተም ፈርቼ ከሆነ ይህ ነገር ያደረግኩት